ስምንት እኛ አመታችን ልንጨርስ ነው። አሁን ግን ኢትዮጵያ ሄድን እንገናኛለን። ምንም ችግር የለም። ብር ልኮ የገዛልኝን ላሳያችሁ ብዬ ነው። ላሳያችሁ። እናንተም ደግሞ ልጆቻችሁን አላህ ይጠብቅላችሁ። ቁም ነገር ላይ አላህ ያድርስላችሁ። በልጆቻችሁ የምትደሰቱ አላህ ያድርጋችሁ ማለት ነው። እኔ ደግሞ እዚህ ጋር ሀድያ አለኝ። እችን ሀድያ ላሳያችሁ ማለት ነው። የመጀመሪያ የልጄ ሀዲያ ነው እንደሚያስፈልገኝ አውቅ ስለነበረ ስፔሲፊካሊ ከመጣህና ካወራኝ። እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው ብዬ አምናለሁ። አቅም ይኑራቸው፣ አቅም። ሰላም አሌይኩም ረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦች? ሰላም ናቸው ሆይ? አልሐምዱሊላህ እኔ ደህና ነኝ። ዛሬ የመጣሁት እናንተ ጋር በእውነቱ አላህን ላመሰግን ነው ማለት ነው። አላህ በብዙ ነገሮች ፈትኖናል፣ በብዙ ነገሮች ደግሞ አስደስቶናል እና ደስታዬን በመጀመሪያ ከእናንተ ጀርባ አመስግኘዋለሁኝ ደግሞ በእናንተን ፊት ላመሰግነው ነው። እናንተም እንድትማሩበት ብዬ ነው ማለት ነው። አላህ ለኔ በልጆቼም በትዳሬም በኑሮዬም በጤናዬም ይሄንን አንተ ዝች ምድር ላይ ከመጣ ሰዓት ጀምሮ እስካሁን ድረስ ባለሁት ባደረክልኝ፣ ወደፊትም በምታደርግልኝ አንተን ሳላመሰግን ማለፍ ጠማአነት ነው፣ ስስታምነት ነው። አንተ የኔ ምስጋና ከፍም ዝቅም እማያደርግህ ልዑል የሆንከው ጌታ ጥራት ምስጋና ይገባ። በተለይ በተለይ በተለይ በልጆቼ ላይ አንተ የመጀመሪያውን ቦታ ያዝከው ኢላሂ ስለሆንክ እሽኩርክ ያ ረቢ። ጀዛ ክላሆ ካይረን ጀዛ ብዬ አልልህም። አንተ ጀዛ የምትባል ስላደለህ፣ አልሐምድሊላ አልሐምድሊላ አልሐምድሊላ ሱማ አልሐምድሊላ ነው የምለው። ይሄንን ሊያስብለኝ የቻለው ነገር በነገራችን ላይ እኔ በጣም አላህን አመሰግናለሁ። ይሄ የኢባዳ ሰው ነኝ፣ ሙተደይነ ምናምን ብዬ ሳይሆን በህይወቴ ላይ በሚፈጠረው ነገር እኔ አላህን አማርሬው አላቅም። እሱ ነው የሚታዘበኝ፣ ከእናንተ የበለጠ አላህ ይታዘበኛል። ና አላማርረውም። እደክማለሁ፣ እነጫነጫለሁ። ምን ግን፣ ለምን የሚል ጥያቄ አንድ ቀን በአላህ ላይ አቅርቤ አላቅም። አልሐምዱሊላ ረቢልዓለሚን። እስከማስታውሰው ድረስ ተሳስቼም ግን እንደው ጌታዬ ብዬ ከሆነ አንተ ማሪ ሆንኩ ጌታ እንድትምረኝ ካንተ ነው የምማጸነው። ዛሬ ደግሞ ይሄንን ልልበት የመጣሁት ማለት ነው። እኔ ልጅን ወንዱ ልጅን ሳሳድግ በጣም ብዙ ፈተናዎች አይቻለሁኝ። የሁለት አመት ልጅ ሆኖ ነው አገር ተያይዘን የገባ ነው። ከዛ አራት አመት አብረን ተቀምጠን ኑሮ አልሳካ ሲል እንደገና ደግሞ እኔ ተመልሽ የመጣው አባቱ ኤርትራዊ ነው። የኢትዮ ኤርትራ ጦርነት ጊዜና ንብረታችን እንዳለ ሄደ። በሱ ስም ስለነበረ የኢትዮጵያ መንግስት የኤርትራውያኖችን ንብረት ወሰደ። የኤርትራ መንግስት ደግሞ የኢትዮጵያን ንብረት ወሰደ። ተለዋወጡብን። ሰርተን ያገኘ ነው ገንዘብ አኪዲኔ ሰርቻ አይደለም፣ ግን እሱ ሰርቶ ያመጣው የገዛው መኪና ምናምን ተወረሰ። እንደገና ደግሞ ሌላ ቪዛ ጠይቆ ወደ ሳውዲ አረቢያ ለመግባት ብዙ ተመን ከፍለናል። ዝም ብለን እንዲንዲ በቀላል ነገር አይደለም እና በዛ በመካከል ልጅ ከአባቴ ጋር ትቼ ከአባቴ ቤት አንስቼ ደግሞ ሌላ ዘመድ ቤት ወስጄ ከደሴ አዲስ አበባ አምጥቻ አስተምሬ ብዙ ፈተናዎቹን አልፎ የሆነ ቪዲዮ አለ። ይህን ቪዲዮ ካያችሁ በኋላ የልጀን ና የኔ ቪዲዮ ጭንላችኋለሁ፣ ስንቦጭቅ ያለፈ ህይወታችንን ስናዋራ ና አሁን ልጄ ለቁም ነገር ደርሶልኝ ተምሮልኝ እውጭ ወጥቶ ሰው ሁኖ ማማዬ አለሁልሽ ብሎ እሱ ደግሞ ዙሮ ለእኔ አንዳንድ ነገር ማድረግ ሲጀምር፣ አይዞሽ ማለት ሲጀምር፣ ይሄኔ ስራ ሳይሆን የኔ ድካም ሳይሆን የአላህ ሱብሃነሁ ተዓላ እገዛ ስላለበት ነው እና አልሐምዱሊላህ ረቢ ልዓለሚን ጥራት ምስጋና ይገባውላችኋለሁ። ሌላው አረብ ሀገር ሁናችሁ ልጆቻችሁ ልካችሁ የምታሳድጉ እኔ ያላኩ እንዳይመስላችሁ፣ ፈተናውን፣ መራራውን፣ ምናፍቆቱን ሁሉን ነገር አቀዋለሁኝ። ግን እኔ የሆነ ነገር ለየት ያደርገኛል ብዬ አስባለሁ። አሁን ይህን ስል እናንተ በክፋት አትውሰዱት። ተከብር ትላ አዋቂ አዋቂ ነ የታያለሽ ምምንታያለሽ እኔ ልጄን ልክ እንደ ልጅ ሳይሆን እንደ ትምህርት ቤት ጓደኛዬ ነው የማዋራው፣ እሱም እንደዋራኝ ማለት ነው። በጣም ጓደኛ ጓደኛ ጓደኛሞች ነን። በዛው ምልክ ደግሞ ስንጣላ በጣም ነው እንትን የምለው ነው እርምጃ የምወስደው። በቃ አልጣላውም፣ ከተጣላሁት በጣም ነው የምጨክንበት። እና ልጄ ማማ ካመረረች ቀላት ታቀብሎ ስለሚል ከእኔ ጋር አይሳፈጥም፣ አይሳፈጥም። ለምሳሌ ስራ ባለመስራት እቅማለሁ፣ እጠጣለሁ፣ አጨሳለሁ፣ አይታሰብም። አልሐምድሊላሂ ካሁን በኋላ ካላሰኝ ልጅ ጎረምሳ ሆኗል፣ ሪጃል ሆኗል። ግን በፊት አይታሰብም። እና በውይይቶች ላይ ራሱ ካልተስማማን እሱ የኔው አይነት ባህሪ ነው ያለው፣ ግን ራሱን ያሸንፍና ትቶት በሌላ ቀን ያሳምነኛልና ስንወያይ በደንብ አድርገን ነው የምንወያየው። የእሱንም ህይወት አብረን እናስባለን፣ የኔንም ህይወት አብረን እናስባለን። አባትን ግን እናስወጠዋለን። ለምን እንደሆነ ታውቃላችሁ? አባቱን የምናስወጣው ምክክር ውስጥ አጥፊነቱ በጣም ያጠቀዋል። ለልጁ ያለው ፍቅር እንዲህ ቢሆንብኝ ሳ፣ እንዲህ ቢሆንብኝ ሳ የሚለውን ነገር ስለሚያበዛ አናማክረው። ለምሳሌ አሁን ከኢትዮጵያ ወደ ውጭ ሲሄድ አላማከር ነው ገንዘቡን እንዴት አድርገን ማግኘት እንዳለብን እንዴት እንደሚሰጥ እናትና ልጅ ተመካከርን፣ ብሩን አገኘን። ኦኬ ከዛ እንደሚሄድ ግን እንዴት እንደሚሄድ አልነገር ነውም። ብንነግረው ይጨነቃል፣ ያስባል። በአሁን ሰዓት ራሱ እንደ ሀይቶ አንተ ፊት ደህን አይደለም ካልሆነ ወደዛ ሀገር ና ይላል። ስለዚህ አናማክረውም። ልጆች እንደዛ አይነት ሰው አይደለም የሚያስፈልጋቸው። ልጆች የሚያስፈልጋቸው ውስጣቸውን ተረድተው እዛ ችግራቸው ላይ መፍትሄ የሚፈጥሩበትን መንገድ እኔ ብቻ ሳይሆን መፍትሄ መፍጠር ያለብኝ እሱም ራሱ ጥሩ፣ እንደዛ ስናግዛቸው ነው ልጆች ሸክስያ ሊኖራቸው ጠንካራ ሊሆኑ የሚችሉትና እኔ በልጆች ላይ ያለውን ባላህ እገዛ እንዲሁም ደግሞ በእኔ ጥንካሬ ይሄ ማለት ደግሞ ብሪቱ ደግሞ ያው ከወንድ እጅ ነው የምትመጣው ልጄ እዚህ ጥሩ ቦታ ደርሶልኛል። አሁን ውጭ ሀገር ከሄደ ቢያንስ ሶስተኛ አመቱ ነው። እዛ ሀገር ለመምጣት ገና ሶስት አመት ያስፈልገዋል። ከተገናኘን አስራ ስምንት እኛ አመታችንን ልንጨርስ ነው። አሁን ግን ኢትዮጵያ ሄደን እንገናኛለን። ምንም ችግር የለም። ብር ልኮ የገዛልኝን ላሳያችሁ ብዬ ነው ላሳያችሁ። እናንተም ደግሞ ልጆቻችሁን አላህ ይጠብቅላችሁ። ቁም ነገር ላይ አላህ ያድርስላችሁ። በልጆቻችሁ የምትደሰቱ አላህ ያድርጋችሁ ማለት ነው። እኔ ደግሞ እዚህ ጋር ሀዲያ አለኝ። እችን ሀዲያ ያሳያችሁ ማለት ነው። የመጀመሪያ የልጄ ሀዲያ ነው። እንደሚያስፈልገኝ ያቅ ስለነበረ ግን መግዛት አልችልም ነበር። ገዝቶልኛል ላሳያችሁ መርቁት ልጄን መርቁት መሻላ በሉ ምን እንደሆነ አላቅም ገና ልፈላሰፍበት ነው በመፈላሰፈው መንገድ እንፈላሰፋለን ማለት ነው ያንን ነው ምን እንደሆነ አላቅም ያልኳችሁ ይሄ ግን ዳረረረ ከጀሪር ዋል ጀዋል ወ በምንድን ነው የሚከፈተው? ደቂቃው ሊያልቅ ነው። እንሻላ ተባረካለ። እኔ እዛ ሀገር ስኖር ጀዋል ከገባ ጀምሮ ከ500 ብር ሪያል በላይ ስልክ ገዝቼ አላቅም። ሺ 500 ሪያል ከዛ በላይ ስልክ ገዝቼ አላቅም። የዚህን ዋጋ ማወቅ ከፈለጋችሁ ጀርድ ላይ ገብታችሁ ማየት ትችላላችሁ። እንግዲህ እውት በጣም ነው የሚያምረው። ቆንጆ ስልክ ነው። ወጉ ደረሰኝ የእናትነት ወጉ ደረሰኝ። ልጄ አግብተህ ወልደህ ልጆችህን ስመህ በልጆችህ የምትደሰት አላህ ያድርግህ። እወዳሃለሁ። የኔ ምስተቅበሌ፣ ካፒታሌ፣ ሁሉ ነገሬ አንተ ነህ። የአረብ ሀገር ትርፌ አንተና፣ ህላምናችሁ ባለህበት አላህ ይጠብቅህ። እናንተም ለልጄ ዱ አድርጉለት። ስሜቱ በጣም ከባድ ነው። ሽኩረን ቤትም እንገዛለን ኢንሻአላህ ይገዛል ቤትም ይገዛል ሁሉም ይገዛል።